ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንድትሆኑ እያልኩኝ ዛሬ ስለ ቃልኪዳን ጥበቡ አዲስና ትክክለኛ መረጃ ወደ እናንተ ላደርስ መጥቻለሁ። ስለ ቃልዬ በጣም ደስ የሚያሰኝ ነገር ሰምተናል። እንግዲህ ተወዳጇ አርቲስት ቃልኪዳን ጥበቡ አዲስ ነገር ሰምተናል። እሱም ደግሞ በጣም ብዙዎችን ያስደስታል። በተለይ ደግሞ የእሷ ደስታም ያስደስታችሁ ብዙዎች አላችሁና ብዙዎች ደስ ይላችኋል ብዬ አስባለሁ። እንግዲህ ቃልኪዳን ጥበቡ በጣም ተወዳጅ አርቲስት ነች። በሙያዋም ደግሞ የተዋጣላት ናት። እንዲሁም ደግሞ በጎ ስራ በመስራት በጣም ብዙዎቹ ያመሰግኗታል ትነሳለችና በቅርብ ከቅርብ ጊዜ ወዲህ ያው ብዙ እያየናት አይደለንም። በተለይ ደግሞ ከልጁ አባት ከባባ ህልፈት በኋላ በጣም ተጎድታ ነበረ። ከቤት ሁላ አትወጣም ነበረ። በብዙ ድጋፍ፣ በጓደኞቿ ጥረት፣ በቤተሰቦቿ፣ በአካባቢው ባሉ ሰዎች ድጋፍ ተመልሳ ወጥታ ነበረ። በዛም በወጣች ጊዜ ግን በጣም ብዙ ትችቶች ገጥመዋታል። እሱ ምንድነው በቃ የሞተ ተጎዳ አይነት ነገር በጣም ብዙዎቹ እያነሱ፣ እሷማ ምናምን ይባል ነበር። ግን አብዛኛው በዙሪያዋ የነበረ የእሷን መውጣት፣ የእሷን ወደ ስራዋ መመለስ ሲጠብቅ የነበረ ነው። ለምን ልጅ አላት፣ ህይወት አላት፣ ገና ወጣት ናት እና ብዙ ነገር ይጠብቃታል። በምመለሷም ደግሞ በጣም ግማሽ በግማሽ ከግማሽ በላይ የሚሆን ነው ማለት ይቻላል። በጣም ደስተኛ ነበርን ሁላችንም። እሰይ ቃልዬ እንኳን ተመለሽ፣ እንኳንም ወደዚህ ነገር መጣሽ፣ እንኳንም ወደ ሙያሽ ተመለሽ ብለን ደስታችንን ገል ቀን ነበረ ዛሬ እንግዲህ የሰማሁት ደግሞ ነገር ከትክክለኛ መረጃ ነው የሰማሁት በጣም ደስ ብሎኛል ስለሰማሁት ይህ ነገር ምንድን ነው እንግዲህ ቃልዬ ልታገባ ሽማግሌ እንደተላከላት ሰምተናል ማለት ነው ይህ ደግሞ በጣም የሚያስደስት ነገር ነው ቃልዬ ገና ወጣት ናት የአንድ ልጅ እናት ብትሆንም ያው ከባባ ህልፈት በፊትም ከባባ ጋር አንድ ላይ እንዳልነበሩ ሁላችንም እናውቃለን። ተፋትተው ተለያይተው ነበረ። በህመሙ ጊዜ ግን አብራው ነበረች፣ አብራው አስታማዋለች። በሚፈልጋት ሰዓት በሙሉ ከጎኑ ነበረች። እንግዲህ እስከ እልፈተ ህይወቱ ድረስ አብራው ነበረች። ከዛ በኋላም ነው በጣም ተጎድታ የነበረው በሱ ህልፈት ምክንያት ምክንያቱም አንድ ሰው ተለያየ ማለት ለዛ ሰው መጥፎ ይመኛል ማለት አይደለም። እማትግባቡበት ነገሮች ይኖራሉ፣ ትለያያላችሁ። በመሀል ደግሞ ልጅ ሲኖር ልጃችሁን ታሳድጋላችሁ ና እንግዲህ እሱ ወደማይቀረው ሁላችንም ወደማንቀርበት ህይወት ያል ቃል በዚች በምድር ላይ ስንኖር ኮንትራት ነው። የኮንትራት ዓለም ነው እና የምንኖርበት ባባ ምርጥ አርቲስት ነበር። በጊዜ ግን ወደ ፈጣሪው ሄዷል። ሆኖም ከሱ በኋላም ብትጎዳም ተመልሳ መጥታለች። ዛሬ ደግሞ የሰማነው ነገር በጣም ደስ ይላል። ቃልዬ እንግዲህ ሽማግሌ ተልኮ ያ ነገር ደግሞ እንደተሳካ፣ እሺ እንደተባሉ እና ያው ትዳርን ደግሞ ድጋሚ ሀ ብላ ልጀምር እንደሆነ ሰምተናል በጣም ያስደስታል እግዚአብሔር አምላክ እውነት ጥሩውን ያድርግልሽ የአብርሃም የሳራ እንዲሁም ደግሞ አብራችሁ የምታረጁ እንዲያደርጋችሁ ምኞቴ ነው በተለይ ይሄ ዜና ከወጣበት ወይም እንደዚህ አይነት ነገሮች እኔ ያገኘሁበት ራሱ ምንጩ ጋር ሄጄ ሳይ በጣም የሚገርሙ አስተያየቶች አሉ እውነት ለመናገር እኛ በራሳችን እኛ አናደርገውም እኮ ራሳችን አናደርገውም። የምንጽፈውን ነገር እኛ ራሳችን አንኖረውም። ቃልዬ ከባባ ጋ በፊት ነው የተለያዩት ከመሞቱ በፊት ማለት ነው ሕይወቱ ከማለፉ በፊት ነው የተለያየችው። ግን ልጅ ስላላቸው እሱ እንደገና ደግሞ ስለታመመ አብራው ነበረች እንኳን እንደዛ የሆነው አይደለም። ባይለያዩ ባይፋቱ አንድ ላይ ሆነው ቢሆን ራሱ በህይወት አጥተዋለች አደል እንዴ? ወጣት ናት። እድሜ ልክሽን እንደዚህ ሆነሽ ኑሪ አይባልም። ህይወት ትቀጥላለችና የራሳችሁ እህት ወይም ደግሞ እራሳችሁ ወንዶችም ሆነች ሴቶቹ ሴቶች ራሳችሁን ማታደርጉትን ነገር ለምንድ ነው ሰው እንዲያደርግላችሁ የምትፈልጉት? ያ ሰው በተለይ ደግሞ ታዋቂ ሲሆኑ አርቲስት ሲሆኑ እነሱ ከብረት አይደለም እኮ የተሰሩት ወይም ከሆነ ነገር አይደለም የተሰሩት። ህይወት ይቀጥላል። ሁሉም ሰው እንደሚኖረው መኖር አለባቸው። ስለዚህ እሱ እንኳን በህይወት ቢኖር ኖሮ እርግጠኛ ነኝ ዝም ብለሽ ሳታገቢ ኑሪ አይልም። እሱም ያገባል እሷም ታገባለች። ስለዚህ ህይወት ይቀጥላል። እናንተ ማትኖሩትን ሰው እንዲኖርላችሁ አትፈልጉ። በተለይ ወጣቱ ናችሁ። የራሳችሁን ኑሮ እየኖራችሁ ራሳችሁ እንዲሆንላችሁ እየፈለጋችሁ፣ ሌላ ሰው ላይ ግን አይ እንደዚህ ለምን ይሆናል እንደዚህ። እድሜ ልኳን ቆማ መቅራት የለባትም። ወጣት ናት። ለወንድም ለልጇ ወንድም እህት ያስፈልገዋል። እሷም ደግሞ የህይወት አጋር ያስፈልጋታል። አብሯት የሚኖር አብሯት የሚዘልቅ ስትታመም የሚያስታምማ፣ ሲታመም የምታስታምመው ውጣውረዶችን አብራ የምትካፈለው የህይወት አጋር ያስፈልጋል። ስለዚህ ያን ነገር ደግሞ ከመረጠች፣ ሁላችንም ደስተኛ ልንሆን ይገባል እንጂ በሰው ህይወት ገብተን እኛ ማናደርገውን ነገር ማለት ነው በራሳችን ማናደርገውን ነገር እንዲያደርጉልን መፈለግ ይሄ በጣም ስተት የሆነ ነገር ነው። ለምን ራሳችን ራሳችሁን ጠይቁ። የምጽፉ ልጆች ራሳችሁን ጠይቁ። የተለየ ነገርም አይቻለሁ ግን እዚህ ላይ ማንሳት አልፈልግም። ምናልባት አንዳንድ ጊዜ የምትጽፉ ሰዎች ምናልባት በስማችሁ በትክክለኛ ስማችሁ ላይሆን ይችላል እንጂ ተጠያቂ የሚያደርጋችሁ በጣም ከባባድ ነገር ትጽፋላችሁና እባካችሁ ተቆጠ ቃልዬ ቃል ግን እንኳን ደስ ያለሽ፣ ደግም አደረግሽ እንኳንም ሽማግሌ ተላከ። እንደውም አግብተሽ ፍሬ አፍርተሽ ወደፊት እንድናይሽ በጣም ብዙዎቹ እንፈልጋለንና እንኳንም ደስ ያለሽ ነው የምለው። ከዚህ ውጭ ሌሎች ነገሮች በተለይ ደግሞ በአርቲስቶች ዙሪያ በታዋቂዎች ሰዎች ዙሪያ ይበዛል። ቃልዬ ደግሞ በጣም የቤተ ክርስቲያን ልጅ ስነስርአት ያላት የልደቷን እንኳን ልደት ለማክበር እንኳን የተቀናጣ ነገር ስታደርግ አይተናት አናቅም። እናቷ ስትናገር እንደሰማነው ከዚህ በፊት ገና በአስር ነው በአስራ አንድ ዓመቷ ነው ልደቷን ለልደቷ ሲደርስ ልብስ ሰብስባ ነዳያኖችን ታበላለች የታረዙትን ታለብሳለች። በጣም በበጎ ምግባር የምናቃት ውድ እንቁ እንቁ ነች በእውነት ቃልዬ እንቁ በቃ ሳስባት ምስኪን ጸባይ ሰናይ በቃ የሆነች የምታሳዝን ነፍስ ነው የምትመስለኝና፣ እግዚአብሔር አምላክ እንዲያሳካላት ምኞቴ ነው። አንዳንዶች እኮ እንደዚህ ለምን አላችሁ ብለው ሚዲያ ላይ ወጥተው ይናገራሉ። ከዚህ በፊት አይተናል። ወደ ሚዲያው ከባባ ህልፈት በኋላ ወደ ሚዲያው ስትመለስ በስራ ምክንያት የተነሳችውን ፎቶ ውይ ከምን ጊዜው አረገዘች ከምን ጊዜው እንደዚህ አለች ምናምን ሲባል እሱ አልተናገረችም ጓደኞችቿ ናቸው መልስ የሰጡት። ለዛ እንኳን ማለት ነው መልስ እንኳን አትሰጥም። ግን እንደዛም ሆኖ ዛሬ ደስታዋን ስንሰማ እንደገና የሚያሳዝናችሁ እንደገና የሚያቆስላችሁ ሰዎች አላችሁና እባካችሁ ነው ምለው፣ እባካችሁ እናንተም አትኖሩትን ሰው እንዲኖርላችሁ አትፈልጉ። ጥሩም አደለም ለእናንተም ለሰሚውም ጥሩ አደለም። እና ቃልዬ መልካም ሙኒክ ጠምሽ እግዚአብሔር አምላክ የተባረከውን ትዳር ይስጥሽ። አብራችሁ የምታረጁ፣ አብራችሁ ብዙ ፍሬ የምታፈሩ ያድርጋችሁ ላለሁ። ለማንኛውም ቃል ኪዳን ጥበቡ ሽማግሌ ተልኮ እሺ ተብሎ ሽማግሌዎቹ ተመልሰዋል ማለት ነው። እንኳን ደስ ያለሽ ለማለት ነው ዛሬ የመጣሁት። እንግዲህ በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን።